በያት ግን ቸግሯታል። እንዴት አች እጅ እንጂ ንገሪያት ሰው ሁሉ እቃው በርቁ ነው። እቃ በርቁእእ እለ ነው እጄ መጣሁ እና ምን ደወልሽ፣ አያባረረሽ ምንድን ነው እንዲህ የሚያግረፍልሽ? አንቺ እቃውን ሰጠሽ ሙቶች ነው ወ አለችሽ እንግዲህ ሰጠሽው ሙታሽ ነው ወይ? ሙታሽ ነው ወይ እንዲህ የምትሆኝ አለች።